ውፍ ጨጓራዬን አታንደው ወትሮ ካፋችን የማይጠፋ ቃል ነው። መበሳጨታችንን፣ መናደዳችንን ለመግለጽ አብዝተን እንጠቀመዋለን። ግን እውነት አለው? እውነት ምግብ የሚፈጨው ጨጓራችን ስሜታችንን ተመስርቶ ይነዳል? ምን ይመስሎታል? አጭሩ መልስ አዎ ነው። ግን እንዴት የስሜታችን መሰረት የሆነው አእምሮአችንና የምግብ መፍጫ ቱቦአችን የራሳቸው የሆነ ልዩ እና ውስብስብ የትስስር መረብ አላቸው። ይህ የትስስር መረብ በጭንቅላትና በምግብ ቱቦአችን መካከል አፋጣኝና የተለየ ግንኙነት እንዲኖር ያደርጋል። ለዚህም ንዴት ሲሰማን፣ ስንበሳጭ፣ ስንጨነቅ፣ ስንፈራ የምግብ ፍላጎታችን ሆነ የምግብ ቱቦ አሰራሩ ይገለባበጣል። ይህ የስሜት መለወጥ የጨጓራችን አሰራርም እንዲለዋወጥ ያደርጋል። ይህም አንደኛ፣ በእንደዚህ ጊዜ የሚመረቱት እንደ ኮርቲሶል እና አድሬናሊን ያሉ ሆርሞኖች የምግብ ቱቦ ላይ ባላቸው ተጽዕኖ ይመሰረታል። ይህም አሲድ እንዲመነጭ ያደርጋሉ። እንደገናም የምግብ ቱቦም እንዲያዘግም ያደርጋሉ። ይህም የጨጓራ ህመም ምልክቶችን ወይም የምግብ አለመፈጨት ምልክቶችን እንድናሳይ ሊያደርግ ይችላል። ሁለተኛ እንደዚህ ስሜታዊ በምንሆንበት ጊዜ አስረኛው ክራንያል ነርቭ በመባል የሚታወቀው ትልቁ ቫገስ ነርቭ ስራ ይጨምራል። ቫገስ ነርቭ ደግሞ ጨጓራ ላይ የጨጓራ አሲድ የሚያመርቱ ሴሎች በብዛት አሲድ እንዲያመርቱ ይገፋፋቸዋል። ይህም ደግሞ የጨጓራ ህመም ምልክት እንዲሰማን ሊያደርግ ይችላል። ሶስተኛ፣ ጉሮሯችንን ጨጓራችን ከሚያመርተው አሲድ ከልሎ የሚጠብቀው ጡንቻ እንደዚህ አይነት ስሜቶች በሚሰማን ጊዜ ይላላል። ይህ የጡንቻ መላላትም የተመረተው አሲድ ወደ ጉሮሯችን በቀላሉ እንዲመለስና የጉሮሮችንን ስጋ እንዲያቃጥል ያደርገዋል። የዚህን ጊዜ የደረት ማቃጠል ህመም ምልክት እናያለን። በግ ነው አሊያም ተናደው ተጨንቀው ጨጓራዎትን ከሚያነዱ የምግብ ቱቦትን ጤና ከሚያውቁ ነገሮችን በተረጋጋ መንፈስ ቢያዩስ ያስተውሉ። ተግባራዊ ለውጥ ለእርስዎ ጤና መሻሻል ወሳኝ ሚና ይጫወታል። ይህንን ቪዲዮ ከወደዱት ትምህርት ሰጭ ነው ብለው ካሰቡ ላይክ፣ ሼር፣ ፎሎ ማድረግ እንዳይረሱ።